በድጋሚ ሰይፉ በኢቢኤስ መልካም ጋብቻ ይመኝላቸዋል። እንኳን በደህና መጣቸው። ሰላም ነው ሁሉም ነገር? ሰርግ አሪፍ ነበር፣ እንዴት አለፈ? ባለፈው እንደውም አብራራለሁ አንተ ሾ ላይ ስትይ ነበረ። በጣም ቆንጆ ነበር። ቆንጆ ነው ነው። ወንድማቸው በጣም ቆንጆ ነበር። አሪፍ ጊዜ አሳለፋችሁ ፕሮግራሙን አላወቅኩት ምን ምን ተደረገ ይህ ከቆር ስንጀምረው እንደ ኒካህ ነበር ቀለበት ግን ሳይታሰብ እየሰፋ እየሰፋ ሰርግ ሆነ ሁሉም ሆነ ማለት ነው ኦኬ ስለዚህ ሰርጉ እንደታሰበው ትልቅ ሳይሆን መጠነኛ ሰርግ ነበር ሊባል ይችላል መጠነኛ አንድ ሶስት ሺህ ሰው ሰምቻለሁ እንስ? ያለች 350። አዎ በጣም አሪፍ ነበር። ብዙ ሰው በቃ ድንገተኛ የሚሆንበት የካሜላት ማግባት። ምክንያቱም በቃ አንቺ ለህክምና እንደሄድሽ ነበር የሚታሰበው እና ፈረንሳይ ሁሉ ያሉት በቃ ሰርፕራይዝ ሆነን አላሉና ጉዳዩን በሚስጥር ያሹ ይመስል ነበር መያዝ አይነት ሁኔታ ሳይሆን ካለፈ በኋላ ነበር ይፋ ማድረግ የፈለግኩት። ሳልነግራቸው ነበር በአጋጣሚ የመጣሁት። ና እንዳልኩም፣ ቀስ እያለ እየሰፋ መጣ። ና አንተ ሳላስበው ይፋ ያደረግከውና ዜናውን ትንሽ፣ ስለዚህ እዛ ያሉት እንዴት ሳይነገረን አሉ። መጥቼ ክስ አለው። ፈረንሳይ ግን ይቅርታ ይደረግልኝ። አንተ ግን ይቅርታ ጠይቅልኝ። ይቅርታ በካሚላት ስም ይቅርታ እጠይቃለሁ ፈረንሳይ ያላቸው ወዳጆቿ እዚህም ብዙ ያልተጠሩ ሰው ይኖራሉ አይደል ካንቺ ምክንያቱም አደጋው ሲደርስብሽ ብዙዎች አዝነዋል ያንቺን ደስታ ደግሞ መካፈል ይፈልጋሉ እና ሁሉንም ሰው ጠርቻለሁ እምትይ አይመስለኝም ስለዚህ ለሁሉም ምን ምትያቸው ነገር አለ ቢሆንልኝና ቢሳካ በሰዓቱ አብሮኝ ለነበሩትና ከኔ ጋር ያዘኑትን ሁሉ ሰዎች አካትቼ ሰርገኝ ባደርግ ደስ ይለኝ ነበር ግን በዚህ አጋጣሚ ደግሞ አንተ ባዘጋጀው ፕሮግራም ሁሉንም ሰው ጋብዣለው ማለት ነው። በጣም ከልብና ትውውቃችሁ የአደጋው ጊዜ ነው እንደነገርሽኝ ከሆነ፣ እስቲ ያችን ቅጽበት አስታውሱኝ እንዴት ነበረ? አንተስ አደጋው ሲደርስ ቦታው ላይ ነበር ወይስ ከዛ በኋላ ነው የተዋወቃችሁት? ረጂብ ያው ከአደጋው በፊት እንተዋወቃለን፣ ቤተሰብ ነን። ቤተሰብ ነን ግን ያው አደጋው ጊዜ ድንገት ነው የሰማ ነው። ድንገት የሆነ ነገር ነው ሁላችንን ማሳዘኑናል ማለት ነው ሁላችንን ማስደንግጦናል። የሁላችንም ልብ ተሰብሯል። ሁሉንም ደግሞ ያስደነግጥ ስለነበር ማለት ነው ተደርጎ ማይታወቅ ሆኖ ማያውቅ ነገር ነው አገራችን ላይ ማለት ነው። ከዛ አንጻር ያው ሁሉም ሰው ተሰምቶታል እና በዛ ሀዘን ውስጥ ነው የተገናኘ ነው ማለት ነው። ግን ያው ያደር ወደ ፍቃሪ ያው እየዋልን ያው እንግዲህ ፍቅር ተጀመረ ማለት ነው። ደስ ይላል። እስኪ ወደ ኋላ ልመልስሽ ነው። አደጋው ሲከሰት ብዙ ዝነኞች ሁሉ ሆስፒታል መጥተው ሲያጽናኑ ሻቅ አለው እና ፈጥኖ የደረሰው እንደውም ሀይለ ገብረሥላሴ ይመስለኛል እና እየሮጠ ነው የሚመስለው ትዝ ይልሻል አንቺ ያኔ ይመስለኛል ልታቂያችን ብዬ አስባለሁ። ሀይሌ እንደመጣ ታስታውሳለህ? መጀመሪያ የመጣው እንደው ብሱ ነበር። አዎ፣ አስታውሳለሁ። እና እንደውም ማረሰው ነገር አለ። ሀይሌ ካለው ነገር አንጻር መጣ፣ ሁኔታዬን ሳይ በጣም ነው የደነገጠው። ያላሰበው ነገር ነው፣ ያልገመተው ነገር ነው። እና እጄን ይዞ አጽናናኝ፣ አይዞሽ በርቺ ምናምን አለኝ። እና ወዲያው ኢሞሽናል መሆኑን የምታውቀው ዞር ብሎ ቢገላት ይሻል ነበር በጣም ነው ያሳቀኝ በጊዜው። ምክንያቱም በጣም ፊል አድርጓል፣ በጣም ሀዝኗል። እንዴት ነው ስሜቱን ሁሉ መቆጣጠር ያ ስላልቻለ ነው እንደዚህ። በጣም በጣም ነው የማመሰግነው በዚህ አጋጣሚ ጋብዘው ሞክረን ነበር፣ አገር ውስጥ የለም ኃይሌ ያው ስላልቻለ ነው እንጂ ቢመጣና ቢያይ ደስ በጣም ይለዋል ብዬ። መሰረትም መታ ነበር ካስታ መሰረትም መታለች፣ ከተወሰነ ቀናቶች በኋላ እሷን መታ፣ ተገናኝተናል ኃይሌም መሰረትም የገንዘብ ድጋፍ አድርገውልኛል በጊዜው። በጣም አመሰግናለሁ በህዝብ ፊት። አሁን ለምሳሌ በቃ ያለፈውን ካሚላት እያሰብኩ ነበረ። አሁን ያለችው ካሚላት የጽናት ምሳሌ ነሽ፣ እውነቴ ነው። የጥንካሬ ምሳሌ ነሽ። ምክንያቱም የማንኛችንም ህይወት የሆነ ቦታ ላይ ተርኒንግ ፖይንት ሊኖረ የሆነ ሊቀየር የሚችልበት አጋጣሚ አለና ብዙዎች ማግባትሽን ሲሰሙ በጣም ነው ደስ ያላቸው። እኛም ጋር አስተያየት ሲሰጡ እንደሰማኋቸው። ግን አንዳንዴ ባለፈውም እንደነገርሽኝ ከሆነ ሰዎች ሲያዩሽ የሚሰማቸው ፊሊንግ አል እንደ ራስሽ የሆነ እስኪ ንገሪኝ ምንድን ነው? ለምሳሌ ካሚላትን ሲያዩ ሰዎች የሚሰማቸው አንቺስ ምንድን ነው አንደርስታንድ የምታረጊው? ይከብዳል። ማለት ሁሉም ሰው መጀመሪያ እንዳየክ የሚያሳየው ነገር አለ፣ ግን እኔ የማየው በዛ ውስጥ ሀዘኔታቸውን ነው። ምክንያቱም ማናችንም የሆነ ነገር ስናይ መጀመሪያ የምናደርገው አክሽን አለ። ያንን አይደለም እኔ መወስደው፣ ምክንያቱም የሚደረግ የሚታሰብ ነገር ስላልሆነ ይሆናል ያንን ነገር እንትን የሚሉት ግን፣ የሁሉም ልብ እንደሚያዝንና ለእኔ ቀና አመለካከት እንዳለው አምናለሁ ስለዚህ ቀናውን ነው ቀናውን ነው የምወስደው። ፖዚቲቭ ፖዚቲቭ። ይሄ በጣም ደስ ይላል። በጣም ምናልባት ስለ ሕክምናዋ ነው ማወቅ የምፈልገው። ብዙ ጊዜ እንደዚህ አይነት አደጋ ሲከሰት ከሌላ ገላ የሚወሰድ ነገር አለ እንደዚህ። ስለ ሕክምናው በቂ እውቀት የለኝም። ብዙዎችም ደግሞ ዝም ብለው ነው የሚያወሩት፣ ማለት እንዲህ ይደረጋል ይባላል እንጂ ለምሳሌ አደጋው ተከሰተ ከዛ በኋላ ይሄንም ያህል ትልቅ መሻሻል ሊመጣ የቻለው ምን ተደርጎ ነው? ከራስሽ የተወሰደ ነገር አለ ወይንስ ሳይንስና ቴክኖሎጂን ተጠቅመው ነው በህክምና የረዱሽ? ሙሉ ከራሴ ሰውነት የተወሰደ ቆዳ ነው። በአብዛኛው ከሁለት እግሮች የተወሰደ ቆዳ ነው። ፊቴም ላይም ደረቴም ላይም የተሰራው ምክንያቱም የአሲዱ መጠን 97 ፐርሰንት ገዳይ ነበርና፣ ሶስተኛውም ደረጃ የቆዳ ክፍሌን ነክቶት ነበር። ስለዚህ የግድ ከሌላ ሰው መውሰድ አይቻልም፣ አይመጣም እና ከሁለቱም እግሮች የተወስዶ ነው የተሰራ። አስፈላጊ ሲሆን ከእጄ ከመሳሰሉት ቦታ እየተወሰደ ለማስተካከል ተሞክሮ፣ ስለዚህ ያው እንግዲህ በተለምዶ ሲባል የሰማሁት ነገር በተወሰነ መጠን እውነት ነው ሊባል ይችላል። እኔው በእኔው ማለት ነው። ከዚህ ከእግሮችሽ ወደ ገጽታሽ ይመጣል ማለት ነው። ህክምናው አሁን ሙሉ ለሙሉ ተጠናቋል ማለት ይቻላል የገጽታሽ? አይ ገና ነው ተጀምሯል ነው የሚባለው። ገና ነው አላለቀም። ጊዜ የሚወስድና ትግስት የሚፈልግ ነው። ፈረንሳይ ያለሽው አሁን ህክምናውን ብቻ ነው ወይንስ ከዛ ጎን ለጎን እየተማርሽ ወይ እየሰራሽ ነው? እየተማርኩ ነው እየታከምኩኝ፣ እማራለሁ ጎን ለጎን ከህክምናው ጋር በተገናኘ። እንደውም በተለይ ሼህ መሀመድ ሁሴን አላሙዲን ከፍተኛ እርዳታ እንዳደረጉልሽ አውቃለሁ። ያ እርዳታ አሁንም አለ ወይንስ በራስሽ ነው እየታከምሽ ያለሽው? አሁን የፈረንሳይ መንግስት ነው እያሳከመኝ ያለው። የፈረንሳይ መንግስት ህክምናው በእሳቸው ድጋፍ ተጀምሯል፣ የተወሰነ ያህል ሄደ። የሆነ ሰዓት ላይ ቆሟል ማለት አልችልም፣ ምክንያቱም የገቡት ፕሮሚስ ስላለ ስቲል እየጣበኩ ነው። ፕሮሚስ ገብተውልሻል? መጀመሪያ ጊዜ የተገናኘ ነው በልደት ባህላቸው ነበር የምስጋና እና ታገር ማያል ቅፍቅር ሚል ዲቪዲ ላይ አንቺ ስታመሰግኛቸው፣ አዎ አዎ፣ እዛ ላይ ነው ለመጀመሪያ ግዜ ለመጀመሪያም ለመጨረሻም ግዜ ተገናኘ ነው ማለት ነው። ምን አሉሽ? በጣም አዘኑ፣ ወጥተው አስተያየት ሰጡ። ምክንያቱም የተደረ ብዙ ነበር። ታካሚዎች እሳቸው ልናመሰግን የመጣና ይመጣና የውስጥ ችግር ነው፣ ግን የሷ የተደረገው በኛው ህዝብ ነውና ያሳዝናል ብለው እንደውም አንዳንዴ ሴቶችም ታስቸግራላቸው ይቀልዳሉ፣ እየቀለዱ ማለት ነው። እና መጨረሻ ላይ ላመሰግናቸው ሄድኩኝ። አይዞሽ እስከ መጨረሻው ድረስ ወደ መጀመሪያው ቦታ እስክትመለሽ ድረስ ከጎንሽ ነኝ እንሻላህ ብለው ነበር። ስለዚህ አሁን በዛ መሰረት የተወሰነ መጠን እርዳታቸው አለ። አሁን ደግሞ ሊፈለግ ወይም ደግሞ እሳቸው ሊያደርጉት የሚገባም ነገር ያለ ይመስለኛል ሙሉ ለሙሉ ካላለቀ ለጊዜው ፈረስ ያደርሳል እንጂ አይዋጋም። ምክንያቱ ቢያንስ ፈረንሳይ አድርሰውሻል። ቢያንስ መጀመሪያ ከአላህ ጋር ሕይወቴ እንዲድን ረድተውኛል። በጊዜው በጣም በጣም ላመሰግናቸው እወዳለሁ። ሁላችንም የሰው ልጆች በሕይወታችን አንድ የምንፈልገው ነገር አለ። ሁሉም ነገር ቢኖረን ማለት ነው አንድ ነገር የሚፈልጉት ነገር በእኔ ምክንያት ቢሳካላቸው ደስ ይለኛል። ፎቶዎች እንግዲህ ብዙ ጊዜ እኛ የምናውቀው ከአደጋው በኋላ በተለይ በተለያዩ ድረገጾች ላይ የምናየው ይሄንን ፎቶ ነው። ታስታውስታላችሁ። በጣም በተለይ ይህ ፎቶ በምን ሙያ ነበር የተመረቅሽው? በሴክሬተሪያል ሳይንስ። ከዛ በኋላ ሆስተስነት አመለከትሽ? ከጓደኞቼ ጋር ሆስተ ስለመሆን ተወዳድረን ነበር። በአጋጣሚ የማለፉን ፕሮባብሊቲ አግኝቼ ነበር፣ ግን ያው በአጋጣሚዎች ነገሮች ካለፍሽ በኋላ ነው ነገር ሀፕን ያደረገ ይሄ ፎቶ እሱ ፎቶ። የሚገርምህ አደጋው ሊደርስ ሳምንታት ሲቀረው የተነሳውት በአጋጣሚ በእህቴ በዙቤዳ ሞባይል። ኦኬ፣ ጥሩ ማስታወሻ ነው። ስለዚህ ከአደጋው ከመድረሱ አንድ ሳምንት በፊት ነው እያየትሁት ነበረ። በተለይ ካደጋው በፊት ከሰርግ ጋር በተገናኘ ይመስለኛል ፎቶ ፎቶሽ። የእቴ የሚዜ ነበርኩ እና እዛ ላይ ተነሳሽው። ይህስ ካደጋው በጣም የተቃረበ አካባቢ ነው ወይም አይ ረጅም ጊዜ ሰፊ ልዩነት አለው? እዚህ ጋር ምናልባት ገርሞኛል በጣም አንድ የሚገርም ነገር አየው። ባለሙያም ነሽ ምን ይወጣልኛ? ያው እንግዲህ ባርበኪው እያደረገች ነው ፈረንሳይ ውስጥ። ፈረንሳይ የት ከተማ ነው የምትኖሪው? ፓሪስ ፓሪስ። አሁን ፈረንሳይኛ በደንብ ችለሻል ብያል። አንተ አታሸንፈኝ። ቡዜት ማሪዬ ቢያንስ ያው ማሪዬ ጄስዊ ሰሊባተ አይ ዶን ቲንክ ሶ አላገባውም አልኳት አይመስለኝም አለች ስሴ የአራት ልጆች አባት ነው የሚመስለው አደለምለትና ል ስለዚህ ፈረንሳይ ውስጥ አሁን ትምህርቱ አለ ከዛ ውጪ ህክምናው አለ በቋሚነት እዛ የመኖር ሀሳብ ነው ያላችሁ ከረጂብ ጋር እሱን ገና አልወሰን ንም አሁን የሰርጋችንን ሂደቶች እያጣጣምን ነውና ቀጣ ያለውን ነገር ወደፊት እናያለን። ከአላህ አንድ የሰማሁት ሩመር አለ። ሩመር ማለት እንደው ከየሆነች ነገር ሲወራ ሰማሁ። ግን እኔ መጀመሪያ ልስፈን ልስፈንና በዘፈን ልጠይቅሽ ይፈቀዳል? ከዛ እውነት ነው እውነት አደለም ትነግሪኛለሽ። ልስፈን ፈቀድሽልኝ? በደንብ

ትውስታዎች እንዲቀሰቀሱሽ ነበረ ወይም ደግሞ በዘፈን ደረጃ ታዳምጩ ነበር ስለሚባል አንድ አልበም ሰማው። ስለዚህ እስኪ ንገሪኝ ግን በጊዜ ሂደት ወደደቸው አሉኝ። ያንን አልበምና ዘፋኝ አርቲስቱን በጀመሪያ መወደው ነበር? እሺ በአጋጣሚ አደጋው የደረሰ ሰሞን ነው የእሱ አልበም የወጣውና እያንዳንዱ ዘፈኖች በእኔ ህይወት ላይ ያተኮሩ ነበር የሚመስሉት። ቤተሰቦቼም ጓደኞቼም በቅርብ ያሉት ሰዎች ሁሉ እሱ ዘፈን እያንዳንዱ አካፋፍለውኛል ማለት ይቻላል። እና እስከ ቅርብ ጊዜ ስሰማው የመረበሽ ስሜት እኔ ብቻ አይደለሁም፣ በአብዛኛው ጓደኞቼም ጭምር ማለት ነው። ይህ ዘፈኝ አብነት አጎናፍር። አብነት አጎናፍር የትኛው ዘፈን ይበልጥ አቲጂብኝ? አቲጂብኝ ትተው ከኔ ትሻላለች ከኔም አይሻል የለም። በድምፅ የሴቷን እኮ ነው ያደረኩህ አንተ ይህን ዘፈን እንድትሰማ። ሞር ሮጅ ያበረታታታል የሚባል ነገር ሰማሁ እና በአጋጣሚ ፈለግኩት፣ አጣወት እንጂ ቢመጣ ደስ ይለኝ ነበር። አብነት ግን አልተሳካልኝም። ያው ለዚህ ነው በዲጄ ዘፈን እያጫወትን ያለ ነው እንጂ ልጋበዘው። የሰርግሽ ላይ ራሱ የእሱን ዘፈን መረጥሽው? አለምሽ ዛሬ ነው የሚል ዘፈን አዲሰው የሰርግ ዘፈን ሰርቷል። እሱና አለምሽ ዛሬ ነው አደጋው መጣ በሰርጌም መጣ። ስለዚህ ሊወደድ ይገባዋል። ወደ ኋላ ተመልሰን ትንሽ ነገር ለአወራሽ ስለፈለግኩ ነው። ለምሳሌ ስለ ሴቶች ጥቃት፣ ለምሳሌ በፍቅር ግንኙነት ነው ተበደልሽው። አሁን ደግሞ ወደ ፍቅር ግብኝነት መጥተሻል። ሁለቱን ነገር እስቲ ያነጻጻሽ ነገር ካሚላ፣ ያው የደረሰውን ነገር እንደ ሞኝነት ነው ማስበው ድፍረት ባይሆንብ፣ ምክንያቱም ፍቅር ይሄ አይደለም። ሁላችንም እንደምናውቀው ፍቅር የሚወዱትን ሰው ደስታ መኖር ነው። በጊዜው ያ ነገር እኔ ላይ እኔ ጋር ሀፕን አደረገ፣ ግን ተመጣጣኝ ሁኔታ ላይ ስላልነበርን አልሆነም ግን እኔ ከካልኖርክ ሰርዷ ይብቃል የሚባል ነገር አላል። አልሐምዱሊላ ያንንም ጊዜ ተላልፈን እዚህ ደርሰናል። ምክንያቱም እኔ ማስበው በብዛኛው ሁሉም ሰው አንድ አደለም ብዬ ነው። አንድ ሰው ይሄንን ነገር አደረገ፣ ሌላኛው ደግሞ ጥሩ ሊሆን ይችላል። የህብረተሰቡን ማመለካከት ያ ነገር ከደረሰ በኋላ ወንድ ሁሉ የምጠጋ ሁሉ የማይመስለው ህዝብ ነበር ያለው። እርግጠኛ ነኝ እንደዛ ነው ሰው የሚያስበው፣ ግን እንደዛ አይደለም። ራሳችንን ማሳመን ከቻልን ላይፍ ይቀጥላል። በተለይ የጽናት ተምሳሌት ነሽ፣ የጥንካሬ ተምሳሌት ነሽ። ከዚህ ጋር በተገናኘ ከአንቺ በኋላ እራሱ የተለያዩ ሊባሉ የሚችሉ አደጋዎች ሴቶች ላይ ሲደርሱ ሰምተናል። ያ የሆነበት ምክንያት ምንድን ነው የሚመስልሽ? ለምንድን ነው መቆም ያልቻለው? የህጉ ሂደት መሰለኝ ምክንያቱም የኔ አለፈ በጊዜው፣ እኔ እንደዛ ስሟገት ጠይቅ የነበረው የኔ መልኬ ሊመለስ አይችልም። አንድ ጊዜ አልፈዋል ግን ቀጣይ ይሄ ነገር የሆነ ነገር ካልተደረገ ማንም ሰው ላይ ሊደርስ እንደሚችል አስብ ነበር። ሆኖም ሳየው ግን በጣም ያዘንኩት፣ ምክንያቱም ይሄንን ስሜት እኔ ብቻ ነኝ የማውቀው። ማንኛውም ሰው ብነግረው አይገባውም። አሁን የኔ ጥንካሬ የኔ ተምሳሌትነት አደለም መታየት ያለበት፣ እንዴት አለፍኩት እንዴት ቻልኩት ነው። አደጋው ከደረሰ ጊዜ ጀምሮ ስቲል እየታከምኩኝ እኔ ህመም ላይ ነው ያለሁት ማለት እችላለሁ። አደጋው ብቻ አይደለም ህመሙ፣ የህክምና ሂደቶች ራሶች ከባድ ናቸው። ግን ብርታቱን አላህ ሰጠኝ። ሌሎቹስ እንዴት ነው የሚችሉት? የማይችሉትስ እንዴት ነው የምንደግፋቸው? እዚህ ላይ መንግስት የራሱን ቅጣት ቢያስቀምጥ ኖሮ በጊዜው አይደገምም ነበር። እኔ ከሰው ሞት ጋር ጉዳይ የለኝም። ማንም እንዲሞት አልፈልግም ቅጣቱ ያለህ ነው ግን ማስተማሪያ መሆን ደግሞ ለሌሎች ህይወት መታደግ ይሆን ነበር። ስትፈሸኝ ስለ ወደ ሜካፑ እንምጣ። ለምሳሌ የራሱ የሆነ ሜካፕ አለው የሚባል ነገር ሰማው፣ ምንድ ነው የተለየ ነገር አለ? ለምሳሌ አሁን መፈሸን ሲባል ማንኛውም ሰው የሚጠቀመው ሜካፕ አለ። ያንቺ የተለየ ነው ማለት ነው አሁን ሙሉ ለሙሉ ህክምናውን ስላልጨረስኩኝ ወደ ሜካፕ ሂደቱ ጠቅላላ አልገባውም። ግን በሀኪም የተደገፈ ነገር ቢሆን ይመረጣል የሚገርምህ ግን እዛኔ ከምጠቀመው ሜካፕ የተሻለ አሁን እንደዚህ ያስዋቡኝ የግዛቸው ጸጉር ቤት ባለቤቶች እንግዲህ አሁን አስበው እንዴት እንዳማርኩን እራሱ ግራ ገብቶኛል እነሱ ናቸው እንደዚህ እንድትዋቢ ያደረጉ። ግዛቸው የው ቤተሰሎ ና እንዲሁም ስፓ ነው። ባልና ሚስት ናቸው። ባይዘወ እሱ ጸጉር ስራውን ይሰራል፣ ባለቤቷ ደግሞ ሜካፑን ትሰራለች። ዋው! ይሄ በጣም ደስ ይላል። ለእነሱ ምስጋና ማቅረብ በጣም ነው ማመሰግናቸው። ኳስ በጣም ይወዳል። የማንቸስተር ነህ ወይንስ የአርሰናል ነህ? የካሜላት ነኝ። እስኪ ወደ ወደ እናንተ ልምጣና ከሰርጉ ጋር በተገናኘ ብዙዎች መወቅ የሚፈልጓቸው ነገሮች አሉ ብዬ አስባለሁ። ለምሳሌ አንተ ካደጋው ጊዜ ጀምሮ አብረህ ነህ፣ አስታማሃታል። ካሚላትን በጣም ታውቃታለህ። ለዛም እንግዲህ አገባሃት፣ ወደሃት ካሚላትን ግለጻት ብትባል ምን አይነት ሴት ናት? አሁን የምትወዳት እናት ካለችህ፣ ልክ እንደዛ እንደዛ አይነት ሰው ነች። ደግሞ በጣም ምትወዳት ደግሞ ሴት ካለች፣ እሷንም ትሆናለች። በጣም የምትወዳት እህት ካለችህ፣ ደግሞ ልክ እንደዛም ትሆንልሃለች። ካሚላት ማለት እንደምትለው ማን ነው ማንም እንደሚለው እሷም እንደሚለው ማለት ብዙ ትልቅ የሚሆኑ ሰዎች ስቃያቸውን ራሳቸውን የሚሸከሙት ደስታቸውን ብቻ ነው ለሰው የሚያሳዩት። ስለዚህ እንዴት ብዬ መግለጽ እንዳለብኝ ትንሽ ይከብደኛል። ምን ያስደስታታል? ምን ያስከፋታል? ለምሳሌ ሰማያዊ ነገር ትወዳለች። ቀለም። እሺ የሚያስከፋት ደግሞ አሁን እኔ ስጨቃጨቃት ማለት ነው። ትጨቀጨቃት አለ በጣም ያኔ እሱን አትፈልግም መስማት። ብዙ ጊዜ ጭቅጭቁ የፍቅር ነው ወይ የፍቅር ጭቅጭቅ ነው ብዙ ጊዜ። ሀኒሙን የሚባል ነገር አለ አይደለ? የት ልትሄዱ አስባችሁ